አሰላሙ ዐለይኩም ወረሐመቱላሂ ወበረካቱ። መልእክቴ ባረካላሁ ፊክም ወንድምህቶቼ ሚዲያ ላይ ለሚሄዱት እህቶች እና አንዳንድ ውስታዞች ደግሞ እዛ ጉዳይ ላይ ድጋፍ ለሚያደርጉላቸው ነው። ሐታ ሌሎቹ እራሱ ከሚዲያ ላይ በድምጽም ሆነ በተለያዩ በቪዲዮም አንወጣም ብሎ የተቆጠቡትን እንደዛ ከሆነማ ብለው ወደ ሚዲያ ገናናነትም ፍለጋ ሽሁራን ፍለጋ ታዋቂነት ፍለጋ እንዲገሰግሱ እየተደረገ ስለሆነ ይሄ ነገር ሀድ ሊሰጠው ይገባል። ለምን ቪዲዮ ነው የምሰራው? ወማ አላ ረሱል ይላል። በላግ ብዙ ጊዜ ላይ ላይ ቁጭ ብለን እንመካከራለን። መሳእላዎች ይመጣሉ። ምን የሚል ሴት በሚዲያ ቁራን መቅራት፣ ሴት ዳዒ መሆን፣ ወዘተ ሲነሱ እዛ ጉዳይ ላይ አይ ሸሪአችን ያስቀመጠው እንደዚህ እንደዚህ ነው። ምሳሌ ነቢያችን ሰለላሁ አለይሂ ወሰለም ጃሂልያዎችንና ህለል ኪታቦችን ይካልፋሉ ግን በዚህ በሴት ጉዳይ ላይ አሁን በማነሳው ጉዳይ ላይ ግን ለሴት ልጅ ጃሂልያዎችን መመሳሰልን ፈቀዱላት። እሱ ምን የሚል ነው? አላህ በቁርአን ላይ ወማካነ ሰላቱ ሚንደልቤት ኢላ ሙካን ወተስድያ ይላል። የሱፊዎች አሁን የሚያደርጉት አይነት ድርጊት ነው። መስጊዱ አጠገብ እኮ የእነሱ ዒባዳ ፉጭትና ጭብጨባ እንጂ ሌላ አይደለም ይላል። ጭብጨባ የሚለውን ያዙልኝ። ለሴት ልጅ ደግሞ ነቢያችን ምናሉ? አላህ አላ የገለጻቸው እነዚህ ሙሽሪኮችን ነው። ነቢያችን ደግሞ ለሴቶች ምን አሉ አተስፊቁ ልኒሳ ተስቢሕ ሊ ሪጃል አሉ ሴት ታጨብጭብ። ኢማሙ የሆነ ነገር ሳሂ ከኸጣ ውስጥ ከወደቀ ታጨብጭባሉ፣ ጭብጨባ ታጨብጭብ እንዲመለስ ከዛ ጉዳይ ማለት ነው። ብዙ መስአላዎችን ማንሳት እንችላለን። ዑመር ብን ኸጣብ ንግር ጨምራችሁና፣ ከዛም ወንድሞችን መውቀስ የፈለጉትን ነገር እናገራለሁ። መቀበል የፈለገ ይቀበል። ወማ ዓላ ረሱል ላይ አልበላቅ ስለሆነ ዑመር ብን ኸጣብ ረዲየላሁ አንሁ ምን ይላል? አቅበሕ ኒሳኡኩም ሰልፋዕ ኸራጅ ወላጃ ይላል። ከሴቶቻችሁ መልከጥፉ ወይም ፉንጋ ወይም አስቀያሚ ወይም አስጠያፊ አማርኛ እንደዛ ይገልጿል ይመስለኛል ቀቢህ ማለት ሰልፋዓናት አለ ሰልፋዕ ብሎ ማለት ያቺ ወንድን ጀሪቱ የሚል ከላም ነው ንግግር ላይ ደፋሪ የሆነች ወንድ ባለበት በጣም የምትናገር ደፋሪ የሆነች በንግግር ደፋር ማለት በጥቅሉ ወንድን እንደ ሴት የምታናገር ወንድ ስብስብ ባለበት ቦታ ላይ ድምጿን ከፍ አርጋ እንደፈለገች የምትናገር ደፋር ሆነች እሷ ናት ይላል። አስጠያፊ ሴ ብሎ ማለት ፉንጋ ሴ ብሎ ማለት እሷ ናት ይላል። ወጣ ገባ ማለት የምታበዛ ይላል። ታዲያ ይህን ያክል በዚህ ጉዳይ ከተናገርኩኝ ወደ ውስታዞቹ ወይም ደግሞ ወደ ወንድሞች መልዕክት እመለሳለሁ። እሱም ምንድን ነው መጽሐፍታችሁን ለማስተዋወቅ አካውንታችሁን ለማስተዋወቅ የወንድሞቻችሁን አካውንት ለማስተዋወቅ የተለያዩ ቪዲዮዎቻችሁ እንዲታወቁ ስትፈልጉ የንግድ እቃዎቻችሁ ይሄ ውስታዞችን ብቻ ለሁሉን ያካትታል እዚህ ጋር ደግሞ የተለያዩ እቃዎች እንዲሸጥ ሲፈልጉ ለምንድን ነው ሴቶችን ማሻሻጫ የምታደርጉት? ለምንድን ነው እነዛ እህቶች ወጥተው እንዲያስተዋውቁላቸው የምታደርጉት? ጥያቄ ይሄ ነው። እቤቶቻችሁ ሲመጡም በሰፊው አስቀምጣችሁ እናንተ የእናንተን አካውንትም ሆነ የሌሎችን ወንዶች በጠባቡ በትንሹ አድርጋችሁ የእነዛን እህቶች ቪዲዮ ፎቶቻቸው እንትኖቻቸውም ነው አካውንታቸውን በሰፊ የምታስቀምጥ ለምንድን የምታስተዋውቋቸው በሰፊው በሚዲያ ላይ እንዲተዋወቁና እንዲገኑ ለምን ታደርጋላችሁ? ተዉ ማለት ቢቀር በሚዲያ ላይ ወተሽ መናገር እህቴ፣ የአንቺን ሀያእሽ የሚገፍሽ ማለቱ ቢቀር ሌሎች እንኳን የተሰተሩት ረና ከሌ ውስታዜው እንደዚህ አድርገው ባይሆን ኑሮ እኮ ያደርጉ ነበረ ተብሎ ሌሎች እንኳን ምክር ተቀብለው እንኳን የተሰተሩ በድምፅም ሆነ